ኦሪዝ ፍጥረት ምዕራፍ ሁለት ከቁጥር ሀያ እስከ ሀያ አራት ነው። ያው እግዚአብሔር ለአዳም እንደሱ የሚመች ረዳት እንዳልተገኝለት አየና እንደሱ የሚመች እንደሱ አይነት የሆነ የሚመቸው ረዳት እንፍጠርለት ብሎ ከጎኖ አጥንት በወሰደው ህዋንን ሴትን መጀመሪያ እንደፈጠረና እንደሰጠው ረዳት እንድትሆን እንደሰጠው ይናገርና ከዛ ግን አዳም ይቺ አጥንት ካጥንቴ፣ ስጋም ከስጋዬ፣ ሴት ትባል ካለ በኋላ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ከዛም ራቁታቸውን ነበሩ፣ አይተፋፈሩም ነበር ብሎ ይህን ቃል የመጀመሪያውን የጋብቻን መሰረታዊ ቃል በእግዚአብሔር መንፈስ በእግዚአብሔር ሀሳብ አዳም እንደተናገረ ተመልክተናል። እዚህ ውስጥ ሶስት መሰረታዊ ነገሮች አሉ፦ መተው፣ መተባበር ወይም መጣበቅ፣ ከዛ አንድ ስጋ መሆን የሚል ነው። አሁን የምንመለከተው መተው የምንለው የሚለውን ሐሳብ ነው። ይህ ቁልፍ ሐሳብ ነው። አዳም ይሄን ሐሳብ ያነሳው ገና ቤተሰብ ሳይኖረው፣ የመጀመሪያ ቤተሰብ የመጀመሪያ አባትና እናት እነሱ ናቸው። እናት አባት የለውም። የመጀመሪያ ሰው ነው። ልጆች አልመጡም። ኤክስቴንድ ፋሚሊ ምንለው ምንም የለም። ምንም በሌለበት ሁኔታ ውስጥ ሲናገር ሊመጣ ያለውን የእግዚአብሔር መሰረታዊ ሐሳብ ነው የተናገረው። ይሄ ደግሞ የእግዚአብሔር መሰረታዊ የሆነ የጋብቻ መሰረት ነው። ትልቅ እውነት ነው። ይሄንን ሊገባን ይገባል። ብዙ ሰው የትዳር ትርጉም ሳይገባው ወደ ትዳር ይገባል። ለምሳሌ አንድ ጥያቄ ላንሳ። የውሃው ከለር ደስ ስላላችሁ፣ መዋኛው ገንዳ በጣም ከለር ፍሎ ነው ንጹህ ውሃ ተሞልቶበት ስላያችሁ ብቻ ደስ ብሎት ማን ነው ዝም ብሎ ዘሎ ውሃ ውስጥ የሚገባ? የለም። ከገባም ይታወቃል ውጤቱ። አንቦራጨቅ አድሉኝ አድሉኝ ማለት የነፍስ አድን ሰራተኛን ማድከም፣ ከባሰም መሞት ነው። ግን ማንም ማያረግ በለማጅ ነው የሚገባው እየለመደ እንደውም በልኬት ገና የለማጅ የህፃናት በጣም ደግሞ የለመዱ ተብሎ ነው የሚቀመጠው ታዲያ ትዳርም በጥንቃቄ የእግዚአብሔርን ሀሳብ ተረድተን ነው የምንገባው ዋና የሚችል ሰው ወደ ውሃ ዋና ሲገባ ዘሎ ይገባል ልብሱን አውልቆ እንጂ አይጨንቅም ለምን ያውቀዋል ይችላለሁ ብሎ ስለሚተማመን ስለለመደው ነው ጋብቻንም እንደዚሁ ነው ገብቶን ነው ወደ ጋብቻ መግባት ሳይገባን እንገባና ሰውንም ግራ እናጋባለን። ለእግዚአብሔር ክብር አንመጭም። ቤታችን ይበጠበጣል፣ አካባቢ ይበጠበጣል። ዘመድ አገር ድረስ የሚበጠበጥ ነገር ይከሰታል። ነገር ግን ሊገባ መተው የሚለው ነገር ትልቅ ነገር ነው። እንደው መተው የሚለውን ቃል በአዳም ሕይወት ሳየው መጀመሪያ መተው የሚለውን ሀሳብ መንፈስ ቅዱስ ያስተምረኝ። ለምሳሌ ዘፍጥረት ምዕራፍ 3 ቁጥር 12 ላይ እቺ ሴት ናት ለውድቀቴ ምክንያት፣ ያንተን ፈቃድ እንዳልከተል ቃልክን ያስጣሰችኝ እቺ ሴት ናት ብሎ ከሷት ነበረ እግዚአብሔር ፊት። ነገር ግን ቁጥር ሀያ ላይ ከገነት ከተባረረ በኋላ ግን የብዙዎች እናት ናት ሲል ሔዋን አላት ይላል። ወደ እርግማን ምድር ነው የመጣው። ከችግር ከሌለበት መከራ ከሌለበት ገነት ወደ መከራ ምድር ወደ መሬት ሲመጣ መከራ ምድር ምድር ከእሱ የተነሳ ተረግማለችና ሲመጣ የከሳትን ሴት ግን አሁን ሔዋን እናት አብረን ኑሮ እንገፋዋለን፣ ገና ካንቺ ብዙ ዘር አለኝ፣ የብዙ ልጆች እናት ነሽ ብሎ ሔዋን አላት። ምን አላት? ተወላት። ምኑን ጥፋቱ የጋራቸው ነው። ግን አጥፋሽ ብሎ ያለውን ነገር ምን አደረገላት? ተወላት። በጋብቻ ውስጥ ትልቁ አንዱ ነገር መተው የሚለውን ዋናውን ትርጉም እንመጣለን። ነገር ግን አንዱ በአንዱ ላይ ያደረሰውን በደል ያጋጠማቸውን መጥፎ አጋጣሚ መተው ያቅታቸዋል። የተገጫጩትን ነገር የተነቋቆሩትን ነገር መተው ያቅታቸዋል፣ ይይዙታል። አንድ ቀን ጠብ ሲመጣ ልክ እንደ ለችግር ቀን እንደተቀመጠ የጦር መሳሪያ ይመዙና፣ በቃ በሰላም ኖሮ እኮ ችግሩ ሲመጣ ያኔ ሳይጋቡ በፊት በጓደኝነት የነበረውን አንስታ አንድ ጊዜ እንደዚህ አርገ ነበር ትላለች፣ ወይ ደግሞ እሱ ያኔ ስንት ደጅ እንዳስጠናሽኝ ስንት ዋጋ እንዳስከፈልሽኝ ንቀሽኝ ነበረ እንዲህ እንዲህ የሚል ወይ ደግሞ እንደገና የሰርግ እለት የአንቺ ዘመዶች እንዲያርገው የአንተ ቤተሰቦች እንዲያርገው ተብሎ ይወጣል። አያችሁ፣ መተው ከዚህ ጀምራል። የተተወልን ሰዎች ነን። የእግዚአብሔር ምሕረት አንዱ የእኛን በደል የኛን ኃጢአት መተው ነው ትቶልናል። የተተወልን ሰዎች ነን። መተው ለምን አቃተን? እና በትዳር ውስጥ አንዱ ነገር መተው ሲባል በደልን መተው ነው። ይሄ ነገሩ ለትዳር ብቻ ሳይሆን በአጠቃላይ ለክርስቲያን በደልን መተው ይገባል። እንደ ተተወልን ምረት እንደ ተደረገልን መጠን ነው። ነገር ግን መሰረታዊ የሆነው በዋናነት ግን አዳም ያነሳው ሰው አባቱና እናቱን ምን ምን ማለት ነው አባትን አናትን መተው ማለት አለመርዳት፣ አለመጠየቅ እንደው አትምጡ አትድረሱብኝ ማለት ነው? አይደለም አይደለም፣ መረዳዳቱ መጠየቁ አለ። እንደውም ትዳርን የሚያስቀጥለው ለትዳር ጥሩ የሚሆነው የባልን ቤተሰቦች ሚስት ተመካክረው ሚስት ብትረዳ ተመካክረው፣ ድብቅ አይደለም የድብቅ ነው ችግሩ። ባል ደብቆ ይደጉማል፣ ሚስት ደብቁ ደብቃ፣ በረከትም የለውም። ነገር ግን ጥሩም የሆነው ተነጋግረው አዎ ባሌ ቤተሰቦች ምና ሲላንት ቤተሰቦች ምን ይሄ ነገር እናት የቸግሯታል ሲል ወንድሜ የቸግሮታል ሲል ተመካክረው እሷ ወስዳ ሰምተን ነበር አውራኝ ባለቤቴ እና ይሄንን ልከናል። በጋራ የሚስ ቤተሰቦች ጋር ሲመጣ ደግሞ ተመካክረው እሱ ወስዶ ከዛ በቃ ልጄኮ እሱ አይደለም እሷ ናት ይላሉ የወንድ ቤተሰቦች። ልጄኮ እሷ አይደለችም እሱ እኮ ነው ይላሉ የቤተሰቦች። በዚህ በመርዳት ጉዳይ በዚህ መንገድ ብንሄድ ትዳራችንን የተጠበቀ ማድረግ እንችላለን። ነገር ግን መተው የሚለው ቃል ይሄ የኢሞሽናል፣ የስሜት፣ የፊዚካል አታችመንት በቃ በቃ ትዝ ሲላት ለቅሶም ከሄደች የሆነ ነገር ትዝ ካለው ከቤተሰብ ጋር ይሄ ከቤተሰብ ጋር ያለን የስሜት ቁርኝት ነው መቅረት ያለን አንዳንዱ ሰው ትዳር ያልገባው ሰው እናት አባት አንድ ነው። ሴት ግን ሞልታለች። ወንድ ወንድ ወላድ በድባብ ትሂድ። ወንዱ ሞልቷል። ያልገባው የድንቁርና ትዳር ያልገባው የድንቁርና ሐሳብ። ሴት ሙሉ ብዙ ሴት ሊኖር ነው ትችላለች፣ ሚስት ግን አንድ ናት። ብዙ ወንድ ሊኖር ይችላል፣ ባል ግን አንድ ነው። እንዲህ የምትሉ ሰዎች ምንድነው ችግራችሁ? የእግዚአብሔር ሐሳብ ገብቷችኋል? ሴት ሞልታለች እንዴት ይላል? ወላድ በድባብ ትሂድ። እናትም አንድ ናት። ባልም ሚስትም አንድ አንድ ነው። ሚስትም ባልም አንድ ሊገባን ይገባል። ይሄ እርግማን ነው። ትዳር እንዳስቀጥል ያደርጋል። በእናቴማ ከመጣ በአባቴማ አይዳ ይህ ይተዋል ነው። ተስማምተን ነው። እና ወደ ትዳር ስንገባ እኮ ከቤተሰብ ተለይተን ከትዳር ጓደኛችን ጋር ምን ልንጣበቅ እንዴ! ይሄ ነው መታወቂያ። አንዳንዱ ወደ ትዳር ሲገባ አይደለም እናት፣ አባት፣ ወንድም፣ ኤክስቴንድድ ፋሚሊ አክስት፣ አጎትን ሁሉ ይዞ ይገባል። ይዞ ይገባል ማለት አብሮ ይኖረው አይደለም፣ በቃ የአክስቱ ጉዳይ ያ ምናምኑ ጉዳይ፣ በቃ ብዙዎች ሰዎች ትዳራቸው ይበጠበጣል። በቃ ወይ ደግሞ እስጥል ትኖራለች፣ ችግር፣ በሽታ፣ ሞትም ይመጣል። የቤተሰብ ተሸክሞ ሲገቡ ይበት በደንብ የማውቀው ታሪክ ሞትም ተሸክመው የቤተሰብ ጉዳይ ተሸክሞ ወደ ትዳር ይገባሉ። ህመም ይሆንባቸዋል። በቃ ጨነቃሉ። መተው ካለብን መተው ነው አናስብም እያልን አይደለም። ነገር ግን የቤተሰብን ጉዳይ ተሸክመን ወደ ትዳራችን ውስጥ ስንገባ ትርፉ ከባድ ችግር ነው። ትዳሩ ሰላም አይኖርም፣ ወይ ደግሞ እኛ እንጎዳለን መታወቅ ያለበት። ስለዚህ እግዚአብሔር ነው ትዳርን እንዳይሰለጅ መለያየት እንዳይኖር ከሞት በቀር መለየት እንዳይኖር አድርጎ የሰራው እንጂ ቤተሰብ ለቤተሰብ ቤተሰብማ፣ ሳናገባ አይደለም እንዴ? ከቤተሰብ ጋር መኖር ሰልችቶን በቃ ተከራይቶ ይታላል። አንዳንዱ ሰው እኮ ሳገባ፣ በነፃ እናትና አባቱ ቤት ቤት እያለለት ለብቻው መሆን ይፈልጋል። መልየው እንደሚለይ ያውቀዋል። ሰለች እስከ ለብቻ ይሞክር ይላል። ተከራይቶ ገንዘብ እየከፈለ የበሰለ የእናቱን ምግብ መብላት ጥሎ እዛ እንደገና ዳቦና ሙዝ ሊሰበስብ ነው የሚገባው። ለምን ትዳር ውስጥ ያለው ጉዳይ የማይሰለች፣ ከቤተሰብ ጋር ግን የሆነ ጉዳይ ላይ የሆነ ፓርት ላይ መለየት ያለበት ስለሆነ ነው የሚሰለች። እስቲ አስተውሉ። ትላንት ያገኛችሁትን የማታቁትን ሰው ድንገት አንድ ሰው ወደዳችሁና ከዛ በኋላ ቤተሰብና እናታባ ጥለን እናገባለን እላለን። ለምን መሰላችሁ? እግዚአብሔር ያዘጋጀው እግዚአብሔር የሰራው መለኮታዊ ቁርኝት ትዳር ውስጥ ስላለ ነው። እግዚአብሔር ትዳር ነው እንዳይሰለች ያደረገው። እንደው እኔ በእድሜ የረጅም ዘመን የኖረውን ሰው 969 ዓመት የኖረውን ማቶሳላን እናንሳ። እንደው ወዲያና ወዲህ ትዳር ሳያገባ በፊት ምናልባት፣ ከዛ በኋላ ደግሞ እንደው በህይወት እንኳን ባት ኖሮ ብናስብና፣ እንደው ሰባት መቶ ዓመት በትዳር ኖረ ብንል፣ ሰባት መቶ ዓመት ከአንድ ሰው ጋር መኖር ይቻላል። እርግጠኛ እርግጠኛ ነኝ ከቤተሰብ ጋር ሀያ ዓመት አይኖርም፣ ይሰለቻል፣ እንጣላለ ማለት ይሰለቻል ወይ ግን። ትዳር ውስጥ ግን እግዚአብሔር ያለመሰልቸትን መለኮታዊ እንትን ቁርኝት አስቀምጧል። አዳም የተናገረው ይኮ ነው። ምኑንም ሳይ አዳም ነው ይተዋል ያል እንዳይሰለች። ብዙ ዓመት የኖሩ ሰዎች በትዳር ውስጥ እርግጠኛ ነኝ። በትዳር አርባ ነው በእኛ ሀገር አርባ አምስት አምሳ ዓመት ኖሩ የሚሉ ሰዎች አሉ እርግጠኛ ከእናትና ከአባታቸው ጋር 45 አምስት አምስት ዓመት ጠባይ ግን ይሰለቻቸው። ትዳር ውስጥ ግን ምን አለ እንዳይሰለች ተደርጎ የተሰራ ነገር እንደሆነ እንመለከታለን። ይሄንን ልናቅ ይገባል። እንዳይሰለች ሆኖ የተሰራ የትዳር ነገር ብቻ ነው። እግዚአብሔር ትዳርን እንዳይሰለች አድርጎ ነው የሰራው። እንደው ትልቅ ምክር ችግር እንኳን በትዳራችሁ ሲገጥማችሁ፣ መጀመሪያ የትዳራችሁ መሰረት ወይ ደግሞ የትዳሩም ምሰሶ እግዚአብሔር ስለሆነ በእግዚአብሔር ፊት በጸሎት በመወያየት መፍታት ነው መሞከር ያለባችሁ እንጂ በምንም መንገድ ፈጽሞ፣ አጥብቄ እላለሁ፣ ፈጽሞ በትዳራችሁ ውስጥ ችግር ቢፈጠር ለቤተሰብ አትንገሩ። ለምን? ወደ ሳይድ መያዛቸው አይቀርም፣ እነሱ እየኖሩት የዚህ የዘመድ ጉዳይ ሲሆን፣ ግን ስለ ትዳር ያለውን አመለካከት በአግባብ ያለመያዝ ነገር ይታያል። አንድ ጥሩ ምሳሌ ሚዲያ ላይ መሰለኝ ሲዘዋወር ያነበብኩት ባል ይነሳና ሚስቱን ሰለቸሽኝ ይላታል። በቃ ሰለቸሽኝ ከአንቺ ጋር መኖር ሰለቸኝ፣ በቃኝ፣ የወለድ አይጥልም፣ ሂጂ ወደ ቤተሰቦችሽ ብሎ ያባራታል። ሄደች ወደ ቤተሰቧ። ከዛ ትንሽ ቆይቆየና ያው ነገር ገበረድ ሲል መጻታል አይደለም። ትንሽ ቀን ቆየታለእና ምን አረገ? በቃ ብልታረቃት፣ ይቅርታ ጥቂት ቤተሰቦቿ ጋር ልመልሳት ብሎ ተጸጽቶ ወደ ቤተሰቦቿ ጋር ከአራት አምስት ቀን በኋላ ይሄዳል ሲሄድ በር ሲያንኳኳ ጠብቅ ነበርና እንደሚመጣ በር ሲያንኳኳ፣ ቀድማ ማንም ሰው ሳይከፍት ሮጣ ሄዳ ሰላም ነህ ብላ አቅፍ አድርጋው በጆሮ እሱ ፊል ሄዶ ነው ለረፍት ብዬን የመጣሁት አሉ እና ያልኳቸውና ተጣልተን ነበር አትበላቸው አለች። እንዴት ያለች ብላ አስተዋይ ሚስት ናት። አባረረ የምትላቸው ነው ሮት አያችሁ፣ ሄዳ ያላት ከባድ ነገር እኮ ግን ታውቃለች። ለቤተሰብ ቢነገር ምላሹ አንዳንድ ወላጅ ከንዴን ሳልን ተራስ ልጄ ይላል እንዳይመስላችሁ። ቤተሰብ ጋር የቤተሰብን ነገር ሰምተው የወጡ ሰዎች በጸጸት ነው ዘመናቸውን የሚገፉት። አባት ሊኖር ይችላል፣ ሊያለብስሽ ይችላል። ነገር ግን እንደራሱ ቤት ግን አይሆንም። አንደኛ የእግዚአብሔርን ሐሳብ ነው ምን አምልጋፋ ወገኖቼ። ስለዚህ መተው፣ መተው ቤተሰብን ሐሳብ ጥሎ ወደ ትዳር ጋር አንድ የመሆን ትልቅ መሰረታዊ መልእክት ነው። ስለዚህ አንዱ ነገር ምንድን ነው መተው ይባላል። ትዳር ውስጥ መተው ምን ማለት የበደሉንም ምን ማድረግ መተው። በዋናነት ደግሞ እናት አባትን ኤክስቴንድ ፋሚሊ፣ ምን ማድረግ በቃ፣ ከዛ ጋር ያለው አታችመንት፣ ትቶ ከትዳር ጓደኛ ጋር አንድ መሆን እሱ ነው የሚያዋጣው። እግዚአብሔር ጸጋውን ያብዛልን። ቀጣዩን ክፍሎች እንደ እግዚአብሔር ፈቃድ በቀጣይ እናያለን።